ለከ ጓደኛለኝእን እኔ ደግሞ ጓደኛ የለኝም ብዬ ነበረ። እንደው ውይ እንኳን ስደት መጣ። እንኳን የአረብ ሀገር አንዳንድ ጊዜ ባለውለታችን ነው። እውነቴን ነው ብላችሁ ምን ጠፍቶ ነው ምን ጠፍቶ ነው? ዶርም ይጣፍታል ጊዜ እና እንዳንተ አው እዚህ ነኝ። ቁጥሩን አታቀው? ቁጥሩ ቁጥሩን ማላውቀውም ዶርምም ጣፍታል እንዴ ዩኒቨርሲቲ ነው የተመደብከው? ዩኒቨርሲቲ አብሬ መጣው ተማሪዎች ጋር። እንዴ እንዴ ዩኒቨርሲቲ

ምን ማንኩ መሰላችሁ ሰባተኛ ኤክላስ ነበር ነበርኩኝና ከዛ በጣም የምጠላው በጣም የምጠላው ትምህርት ለነገሩ ነው። ወዲ ምንም ወዲ ይችላል፣ ጎበዝ ተማሪ እኮ ነው። የምጠላው የምለየው ምናምን እንደዚህ እንደዚህ የሚለው በነገራችን ላይ የሚያውቅ ነው ማለት ነው። እኔ አማርኛ አማርኛ፣ አሁን አማርኛ ትምህርቱ ነው ይጠናል፣ አማርኛ ራሱ ዜሮ። አሁን ይሄንም የምነግራችሁ እንግሊዘኛውን እና ይሄንን ተውት። ይሄ ማትማቲክስ ሆነ ይሄን ፊዚክስ ሆነ ይሄን ኬሚስትሪ ሆነ ይሄንን ፊዚክስ ኬሚስትሪ፣ ፊዚክስ ኬሚስትሪ፣ ባዮሎጂ፣ ማትማቲክስ ይሄን ይሄንን ተውት፣ መሽም በዜሮ ነው ዝም ብዬ የማልፈው ማለት ነው። እና የሆነ ሰዓት ላይ ምን ተፈጠረ መሰላት? ብላክቦርዱ ላይ የተጻፈልኝ ከአንድ እስከ 15 ነው። ፈተና ነው። ዝም ብሎ የክላስ ፈተና ማለት ነው። ድንገት ብድግ ብሎ ሰውዬው አናደር ነው እና ባስ አሳይመንት ስጠን፣ አሳይመንት ስጠን አለ ማለት ነው። እኔ ሁለት ጀላዋት አሳይመንት ሰው ጋር መስራት ደስ ይላል። ከዛ ያላችሁ መጨረሻ ላይ ምንም ቢሆን ጥሩ መሰላችሁ። ከአንድ እስከ 15 ፈተና አወጣና ሰውዬው ጻፈ፣ ብላክቦርድ ላይ ማለት ነው። የትም የትም ሳትሄዱ ምንም ሳታጥኑ የፍተሻ እንትን አለና፣ የፍተሻ ማለት የአእምሮ መፈተሻ ፈተና አለና እዛው ክላስ አወጣና መፈተን ጀመረ ሰውየው ማለት ነው። ከዛ መፈተን ሲጀምር ከአንድ ስት አስራ አምስት ነው እና የጻፈው በህይወቴ የማረሳው ጊዜ ያቀን ነው እና እዛው ክላስ ነው ብያቸዋለሁ። እዛ መጨረሻ ላይ ቶሎ ቶሎ ሰራሁና ማለት ነው ስድስተኛው ፔሬዱን አራተኛው ፔሬዱን ብቻ እንደዛ ጊዜ ነው እንደዛ ነገር ነው ማለት ነው። ማለት ቀጣን ሰውዬው አትወጡም ብሎ ቀጥቶና ሰውዬው በረፍት ሰዓታችን ረፍት እኮ ሦስት ሦስተኛ ፔሪድ ተምረን አራተኛው ፔሪድ ላይ አራተኛ ፔሪድ ከረፍት በኋላ ነው አይደል የምንማረው። ከዛ ሦስተኛ ፔሪድ ላይ ከዛ መጨረሻ ላይ ጻፈ። ከዚህ ተሰራን ከፈተና ወጣ ሰውዬው አይደለና መምህራችን ቶሎ ብለዋል። ከዛ ወጣና እንዴት ትዝ ይለኛል እውነት ለመናገር ሁሉ ነገር ማለት ነው። ከዛ ስነዜጋ ነው መሰለኝ መሰለኝ ትምህርቱ ማለት ነው ስነዜጋ ነው መሰለኝ ስነዜጋ ታሪክ ባይሎጂ ባይሎጂ እንትን የካርታ ምናምን ያለው ባይሎጂ ነው መሃል ወገብ ታሃት ወገብ ምድረ ወገብ ከወገብ በላይ ከወገብ በታች መስራቅ መቅራብ ምናምን ይለናል። ኪርኪኪር የሚባላለውና ባይሎጂ ነው መሀል ወገብ ውስጥ ወገብ ወዴጣር ወገብ ወዴ ላይ ወገብ የሚባለው ሎጂ ነው። ቁጥ ዞሮ ጎበዝ ተማሪዎች እንግዲህ እንዲፈልጋችሁ አድርጋችሁ እንዲፈልጋችሁ ገለባብጣችሁ ማየት ትችላላችሁ ማለት ነው። ከዚያ መጨረሻ ላይ ከእንዲስት አሥራ አምስት ነው ፈተናው ማለት ነው። እኔ የታችሁ የጎብዝና የምልክት ማለት ነው። ከእንዲስት ሀያ ፈተናውን ቅጥም አንድ የሰራ ብላ ከእንዲስት ሀያ የተጻፈው ኮብራክ ቦርድ ላይ ከእንዲስት አሥራ አምስት ነው እኔ ግን የጻፈሁት ከእንዲስት ሀያ ደረ ጥያቄ ጭራሽ የለም። ዲያሽ በዲያሽ ላይ ሰጠሁት ዲያሽ ደረ ጥያቄው ማለት ነው። ከዛ ደረ ጥያቄውን አይቼዋለሁ። ደረ ጥያቄና ምርጫ ምርጫ ከስንት እስከ ስንት ነው? እውነታ ከስንት እስከ ስንት ነው? በቃ ትሩ ፎልስ ነው እንጂ ትሩ ፎልስ ነው። አዎ ትሩ ፎልስ ነው። ብቻ እንደዚያ ነገር አላውቅም ብቻ ነው ያረሳሁት። ጊዜ ረዘመና ማለት ነውና ብቻ እኔ በማንኛውም ፈተና የማየው ማለት ነው ከስንት እስከ ስንት ምርጫ አለ፣ ከስንት እስከ ስንት እውነት አስተካለ፣ ከስንት እስከ ስንት ባዶ ሙላ ክፍት በታ ሙላ የሚባል ነገር አለና ያቺ ብቻ ነው የማየው እኔ ማለት ነው። ምክንያቱም አላውቀውም አንብቤ ቤተ ፈለስፍ ስለማልሰራ ግጥም ግጥም ተጠሮ ማለት ነው። ከዛ በስተ መጨረሻ ምን ቢሆን ጥሩ መሰላችሁ? ከዛ በስተ መጨረሻ ሞልቼ እዛው እዛው ተቀብዬ እዛው አርሞ ነው ሰውየው የሚሰጠው ማለት ነውና ከዛ መጨረሻ ምንም መሰጠት አይቀርም ሰጠው ከዛ ተጠራሁና፣ እዛ ሁላ ተማሪ መሃል ብላክ ወርዱን አይተሸሆን አለ። አዎ አይቼ ነው የሰራሁት። ደግሞ አ አላፍርም። አይኔም በጨዋታ አይቼ የሰራሁት። ከዛ መጨረሻ ላይ አይተሽ ነው የሰራሽው? ኧረ ተይ! አዎ እንዴ! ምን ማለት ፈልገህ ነው ጋሼ? ምን ማለት ፈልገህ ነው ብላክ ወርዱን ይሆን? ዘወር በይ ብላክ ወርዱን

እንዲህ ያለው ካንዲስታ ሳንስተ እውነት እዛ ተማሪ መሃል የደነገኩኝ ድንጋጤ እንዲያው መሬቲቱ ስንጥቅ ወደ ሰባይ ብዚ ቀርቡ ቢወስደኝ የዛን ቀን ደስታዬ ነበር አልኳችሁ። ደስታዬ የማረሳው ይምዱ ከዛ ማይነት ሳምንቱን በሙሉ ከትምህርት ቤት ቀረሁ። ሳምንቱን በሙሉ ተማሪውን እንደሌለው ከዛ የሆነ ጎበዝ ተማሪ ነበርና ክላሳችን በሰንብቼ ሰንብቼ ስመጣ ለካ ውስጡ ነው ሞታል አንቺ አለኝ። ቢያንስ ቢያንስ እንኳን መስራቱ ይቅርና ጥያቄውን ከስንት ስተ ስንት እንዲሆን አታውቂውም እንዲያለኝ እኔ ዘ ጊዜ የተናገረኝ ነገር እውነት እሱ አሁን ዶክተር ሆኗል ዶክተር ሆኗል አሉ ከአዲስ አበባ ነው አሉ ዶክተር ሆኗል አሉ ከዛ ኧረ ቸክሎ ማጥናት ማፊት ብርሃኑ ነጋ ሳይመጣ አጥንተን እስካሁን ስራ የዘንሮ እኔም እስካሁን መንግስት ሰራተኛ ሆኜ አረብ ሀገር ውልፊት የለም ነበር ውልፊት ዘላችሁ እንደዛ ብዬ ተማሪ ፊት አሳፍሮ የሰውየው ከዛ በቃ ከዛ ወዲህ እኔ እናት ከስንት ስንት ነው የተጻፈችው ብዬ አይጀመር ለኩረጃ አንደኛ ነኝ። ዛ ወዲህ የተቀመጠው ልጅ እንዴት አድርጌ መልስ እንደማይ ልነግራቸው አልችልም። ደግሞ አንድ ጊዜ ስምንተኛ ክፍል ሚኒስትሪ እየተፈተን እያለ ከዛ በ ያኒ በእንትን ሆነ በምንድ ነው ከዛ መጨረሻ ላይ እንዲሁም ጉበዝ ተማሪ የለም በዚ ድ ማለት ነው በእኔም ጉበዝ ተማሪ መጨረሻ ላይ ይዲያለብ ተባለ ማለት ነው። አነሰ የዜድ ዲዘር እና አነሰ ማንጋ ዲ ብለቅ ማንጋ ዲ ብለቅ ጋር ኤ ጋር ዲ ብለቅ መጀመሪያ ኤ ጋር ዲ ብለቅ ምናምን ተባለ። ከዛ ኤ እንግዲህ ዜድ መጨረሻው ነው። ኤ መጀመሪያው ነው። ከዛ ኤ አነሰ ኤ የት ይሆናል? ዜድ የት ይሆናል? ኤ ጋር አሆነ ኤ ጋር ሲሆንላችሁ አወል የሚባል ጎበዝ ተማሪ ያለ እንዲሁ ከነሽቱ ቅምት አረፉት ዲንግጠው ዲንጋ

ደግሞ ከዛ ውጤት ምርት ውጤት መጣ። ስምንተኛ ክፍል ማለት ነው። ምክንያቱም ከአወል ኮረጀ ነው ሁሉ ነገር። ከዛ መጨረሻ ላይ አወል ከሆነ በሰከረ ነው፣ እውነት ስለምናገር ማለት ነው። እና ከዛ መጨረሻ ላይ ምርት ውጤት መጣ ላይ ማለት ነው። ምርት ውጤት መጥቶልኝ ከዛ መጨረሻ ላይ አዲስ ሙሽራ ነኝ። የዛ ሰአና ያገባሁት ስምንተኛ ክፍል ያገባሁት፣ በነገራችን ላይ አዲስ ሙሽራ ነኝ። ከዛ በቃ ምርጥ ጥቂ ባሬ ዘመርምቶ ጎበዝ ተማሪ ነበር እና ማለት እንትን ነው። ምን ተማሪ ነበር እላለሁ። ሱፐርማርኬት ሱፐርማርኬት እንትን የመምህሮች ኃላፊ የለም፣ ሱፐርቫይዘር አዎ፣ እሱኑ እና ዝሮ ዝሮ እናንተ እንዲፈልጋቸው ዝሮ የመምህሮች አለቃሉ ነው። ከዛ መጨረሻ ላይ ረ ጎበዝ ተማሪ ናት፣ አስተምራት ወይ ወይ ያመጣቸው ውጤት ሚኒስትር፣ የዘንድሮ በጣም ከባድ ነው። ግን ያመጣቸው ውጤት ባካ አስተምራት ምናምን ብሎ ባሌ ለምነው ማለት ነው። ከዛ ተማሪያ ነው ይባል እሻ ዘጠነኛ ክፍል ምናምን ተከር ተመዘግብኩ። ከዛ ተመዝግቤ ወዲያው አደለ ስምንት ክፍል እኛ ገባሁ ወዲያውኑ አረገዝኩኝ። ከዛ በቃ ትምህርት የሚባል አስጠላኝ። እንዲያውም እንዲያለኋለሁ ዘጠነኛ ክፍል ደግሞ ጨርሶ እንግሊዘኛ ነው አሉ እኔና እንግሊዘኛ እንዴት ነው የምንግባበው? ዘጠነኛ ክፍል ሀይ ስኩልን የመሰለ ነገር ይዤ ገብቼ ነኝ እዚህ ግርማ ሞገስ ከሃይ ስኩል ገብቼ የምዴና ፈርሜ ስራ ጠብዬ እርግፍ አድርጌ ጦስ የምኝታው ቁጥራቸው አለሁ። ለማንኛውም ሄ ዶርም እንደጠፋበት ዶርሙ እንደጠፋበት እኔም ደግሞ ከሃይ ስኩል ጠፋ ሁላችኋለሁ። ከሃይ ስኩል ጠፋ ምንታረጉታለ ይሆኑ ታሪኩ ግን እኔ ጓደኛ ስላለኝ ደስ ብሎኛል። እኔ ብቻ እኔ ብቻ መስሎኝ ነበር። ለምን ጓደኛ አለኝ እውነት አማርኛውም በእንግሊዝኛ አስተርጉሜ ነበር የማነበው። የማይገርማቸው በአማርኛ ከስር ከስሯ ጽፌ ማለት ነውና ይመቻችሁ።